ሀገራችን ኤፌሶን ጉባኤ የተካሄደው በአራት መቶ ሰላሳ አንድ አመተ ምረት ከክርስቶስ ልደት በኋላ ነው። እዚህ ጉባኤ ላይም ሶስት መቶ አስራ ስምንት ሊቃውንት ከመላው ዓለም ተሳትፎበታል። ይህንን ታላቅ ጉባኤ መሩ ታላቁ አባታችን ሴንሲል ወይም ቅዱስ ቴሮስ ናቸው። ይህም ጉባኤ ያስፈለገበት ዋናው ምክንያት ንስጥሮስ የሚባል ምስኪን ጋዲሳ መግቢያ ላይ እያሳየኋችሁን ቪዲዮ የሰራው በ2020 ነው። ሀያ ሀያ ላይ ማለት ነው። እኛ ቲክቶክ ሳን ጀምር በፊት ማለት ነው። እኛ ቲክቶክ ከጀመርን በኋላ ቢሆን ኖሮ ማርያም የእግዚአብሔር ናት ናት ብሎ ደፍሮ ቪዲዮ አይሰራም ነበረ። ፈገግታው ምናምን አይታችሁታል። በኮንፊደንስ እኮ ነው። ኤፌሶን ጉባኤ ብላችሁ ኢንተርኔት ላይ ብትፈልጉ ታገኙታላችሁ። የኤፌሶን ጉባኤ ማርያም የእግዚአብሔር እናት ናት የተባለበት ነው፣ አላለ ምስኪንዬ? ወንጌል ላይ ማርያም የእግዚአብሔር እናት ናት ይባል አይባል አያውቅም ነበር በሰዓቱ። በእርግጥ የስላሴ ዶክትሪን አማኝ ቤተ ክርስቲያናት መጽሐፍ ቅዱስ ላይ ማርያም የእግዚአብሔር እናት ትባል አትባል፣ ኢየሱስ እግዚአብሔር ወልድ ይባል አይባል አያውቁም ነበረ እንደ ወንጌል አስተምሮ እግዚአብሔር ወልድ የሚባል ነገር የለም፣ እግዚአብሔር መንፈስ ቅዱስ የሚባል ነገር የለም፣ ማርያም እግዚአብሔር ናት ናት የሚል የለም ብለን ሰርፕራይዝ እስከምናደርጋቸው ድረስ ወንጌል ላይ ይኑር አይኑር አያቆም ነበረ። በጣም ነው ያሳቀኝ ታውቃላችሁ፣ ፈገግታውን ሳይ ማለት ነው እና ይሄን ቪዲዮ ከሰራ በኋላ ሰርፕራይዝ ሲሆን አስቡት የኤፌሶን ጉባኤ ላይ አለ ማርያም የእግዚአብሔር እናት ናት አላለ። መስኪ ማርያም የእግዚአብሔር እናት ናት የሚል አሳየን ከወንጌል ላይ እስኪ ሸር አድርጋችሁ ሰርፕራይዝ አድርጉት፣ ጋንዲሳን እንደውም ሰሞኑን ቃል የሚባለው ጴንጤው ልጅ ማርያም ወላዲት አምላክ ናት ሲል ነበረ። ያኔ ጴንጤም ኦርቶዶክስም ማርያም የአምላክ እናት ናት ይላል። ወንጌል ግን ማርያም የአምላክ እናት ናት የሚል አልሰጠም። ይገርማል። በነገራችን ላይ ግን እስኪ ሸራ አድርጎላቸው ለቃሊና ለጋንዲሳ